ሰላም ጤና ይስጥልኝ ወድ የሶስተኛ ክፍል ተማሪዎች እንዴት ከረማችሁ? ይህ ምዕራፍ ሁለት የሂሳብ ትምህርት ክፍል አንድ ነው በመምህር ሙሐመድ እንደሚከተለው ይቀርብላችኋል። ከማሜ ማትስ ዩቲዩብ የምዕራፍ ሁለት ርዕሳችን ምንድን ነው የሚሆነው? እስከ አስር ሺህ ያሉ ቁጥሮችን መደመር እና መቀነስ። ለዛሬ ትንሽ አይተን እናቆማለን። የመማር ውጤቶች ከዚህ ምዕራፍ በኋላ ይህ ምዕራፍ ከጨረስን በኋላ ልትጠቀሙ የምትችሉት ነገር ወይም ማወቅ ያለባችሁ ነገር እስከ አስር ሺህ ያሉ ቁጥሮችን መደመር ትችላላችሁ፣ ወይም ትዳምራላችሁ ይላችኋል። እስከ አስር ሺህ ያሉ ቁጥሮችን ደግሞ እንደዚሁ መቀነስ መቻል። ሌላው የመደመርና መቀነስ ስሌቶችን በመጠቀም በዕለት ተዕለት ህይወታችሁ የሚገጥማችሁን ፕሮብለም ወይም ችግር መፍታት መቻል ናቸው ይህን ምዕራፍ ከጨረስን በኋላ ዋና ዋና ቃላት የምንላቸው መደመር መቀነስያ ድምር ተደማሪ ልዩነት እና ተቀናሽ እስካሁን ካልኳቸው ከእነዚህ ሁሉ ማለት ሁሉንም ማለት ነው ምን ያክል የምታውቁት ነገር አለ? ምንም የምታውቁት ነገር ከሌለም አትደናገጡ። ዋና ነገር ይህን ምዕራፍ ከጨረሳችሁ በኋላ ግን ማወቅ ይኖርባችኋል ነው። በዚህ መግቢያ እንግዲህ እስከ አንድ ሺህ ያሉ ቁጥሮችን መደመር እና መቀነስ ይላል። በሁለተኛ ክፍል ሂሳብ ትምህርት ተምራችኋል ይልና እንደ ቅድመ እውቀት ክለሳ ማለት ከባለፈው የክፍል ደረጃችሁ ማለት ነው። ለመነሳሻ እንዲሆን ያስቀመጠላችሁ ክፍል አለ። ይሄ ማለት ነው ይችንና ይችን እኔን ያስቀመጥኳችሁ ቢኖሩ ጠቃሚ ስለሆኑ ከሁለት መቶ ይጀምራል። እዚህ እዚህ ጋር አምስት መቶን ስላለፋት፣ እሺ አሁን እዚህ ጋር የሚጠይቃችሁ ያለው እንደ ምሳሌ ሰጥቷቸዋል። ስንደምራቸው የተለያዩ ቁጥሮችን እየወሰዳችሁ ስትደምሩ አንድ ሺህ የሚመጡ ምሳሌ ሰጡ ነው። እሱ ምሳሌ ሰጣችሁ ሶስት መቶ እና ሰባት መቶ አንድ ሺህ ይሆናል ለምሳሌ አላችሁ። ሌላው ደግሞ ሁለት መቶ አራት መቶ አራት መቶ ወስዶ አንድ ሺህ ይሆናል አላችሁ እናንተ። ሌላስ ቢል ምናረጋለን? ለምሳሌ ስድስት መቶንና አራት መቶን ብንደምር አንድ ሺህ ይሆናል። ዘጠኝ መቶንና አንድ መቶን ብንደምር አንድ ሺህ ይሆናል። አምስት መቶና አምስት መቶን ብንደምርም አንድ ሺህ ይሆናል። እንዲህ እያልን መሄድ እንችላለን። ስንቀንሳቸው ደግሞ መቶ የሚሆኑ እንደዚሁ እንድንገልጽ ነው። ስንቀንስ መቶ የሚሆን ሰባት መቶ ሲቀነስ ስድስት መቶ አንድ መቶ ይሆናል። በዚህ አይነት መሰረት እንድትረዱት ነው። ለዘንድሮ ዓመት መንደርደሪያ የሚሆነን ግን አንዲት ነገር እስኪ በዝቹ ለምሳሌ ሶስት መቶ ሲደመር አራት መቶ ሰባት መቶ ነው አይደል? ሶስት መቶ ሲደመር አራት መቶ። አሁን ተመልከቱ። ሶስት መቶ ሲደመር አራት መቶ ሶስት መቶ ላይ እንለፍና ስንት ደምሩ ነው ያለን? አራት መቶ፣ አራት መቶዎች ከዚህን ጀምርና አራት፣ አንድ። እዚህ አምስት መቶ አለች፣ ሁለት፣ ሶስት፣ አራት ማለት ላይ አረፍን፣ ሰባት ላይ አረፍን። አንድ መቶ ሲደመር ሁለት መቶ። ለምሳሌ አንድ መቶ ሲደመር ሁለት መቶ ሁለት መቶ ላይ እናርፍና ሶስት መቶ ይሆናሉ። አንድ ሁለት ስንቆጥር ሶስት መቶ። የመቶ ብዜት ስለሆኑ አንዳንድ እየጨመርን መሄድ ነው። እንግዲህ ወደ ዘንድሮ ትምህርት አስርዮሾችን መቶዎችና ሺዎችን መደመርና መቀነስ በዚህ ተግባር በተግባር እንድታዩ እያሳያችሁ ነው ያለው። እዚህ ጋ ጎላል አድርገው እና አሁን ከመጀመሪያው ላይ ተመልከቱ መቶ ሀምሳ ሲደመር ሰላሳ ሲያሳየን ምንድን ነው ያደረገው? እዚህ ውስጥ መቶ ሃምሳዎች አሉ። እንዴት ይሄ መቶ ክፍሎችን ይዟል መቶ ትናንሾቹ እ እንደዚህ እንደዚህ ብንቆጥር ማለት ነው። እዚህ ደግሞ ሃምሳዎች አሉ። አጠቃላይ 150 ሲደመር ሰላሳ እዚህ ደግሞ አሉ። አሁን መቁጠር ነው እንግዲህ በመቁጠር እንድናሳያቸው ነው። 150 ከዚያ በኋላ ሰላሳ ናቸው እነዚህ። ማለት እቺ 10 እቺ 10 እቺ 10 160 170፣ መቶ ሰማንያ ሶሪ መቶ ሰማንያ ይሆናሉ። ከትንሿ ስንነሳ እንደገና ወደፊት ነው መደመርን ስንሄድ እንግዲህ ወደፊት መሄድ እንዳለብን ያሳየናል። አሁን እዚህ ጋር ደግሞ 2300 አርባ ሲቀነስ 1120 ይላል። አሁን ተመልከቱ። እነዚህ በሙሉ መጀመሪያ ላይ ተቀናሽ 2340 ያለን ነው። እንዴት 1000 1000 ስንት አለን ሁለት መቶ መቶዎች ደግሞ ሶስት 2 ሺ ሶስት መቶ ሶስት መቶዎች ከዛ አርባ አስር አስሮች ደግሞ አራት አሉ እነዚህ አጠቃላይ ሁለት ሺ ሁለት ሺዎች ሶስት መቶዎች አራት አስሮች ደግሞ አርባ ሁለት ሺ ሶስት መቶ አርባ ሲቀነስ አለን አንድ ሺ አንድ መቶ ሀያ አንድ ሺ እንሰርስ ስንት ይቀርናል? አንድ ሺ ያውና እዚህ። እሺ እንደገና ከአንድ መቶ ያውና አንድ መቶ ይሰረዛል። ስንት ይቀርናል? ሁለት መቶዎች ይቀርናል። እዚህ ጋር ግን የተነሱትን ነው እዚህ ጋር ያስቀመጠልን። በጣም ጥሩሽ። የተነሱትን ከሆነ እዚህ ጋር ያስቀመጠልን የተነሱትን ከሆነ በጣም ጥሩሽ። አሁን የሚቀርን ስንት ይሆናል ማለት ነው። ከሺዎች ውስጥ አንድ አንድ ሺ ከመቶዎች ውስጥ ሁለት ከዚያ 20 አንድ ሺ 220 ዳሽ ቦታ ላይ ይቀመጣል። እዚህም በተመሳሳይ ነው። 1500 እና 1300 እዚህ ጋር በሰንጠረጅ አንድ ነገር ደግሞ እንማርና ወደ መልመጃ እንሄዳለን። ምንድን ነው እዚህ ጋር ሁለት ነገሮችን ሊያስተያየን ነው እዚህ አንደኛ፣ ስለ ብዜት ነው። ከአንድ ሺ አንድ መቶ ጀምረን እስከ ሁለት ሺ ድረስ የአስር ብዜቶችን የያዘ ሰንጠረጅ ነው። ይሄ አንድ ሺ አንድ መቶ አስር አንድ ሺ አንድ መቶ ሀያ አንድ ሺ አንድ መቶ ሰላሳ እያለ ይቀጥላል። ከዛ እዚህ ስንደርስ 1110 ያለ እስከ 1200 ድረስ ወደታች በወረን ቁጥር የሺ ቤቶች እየጨመሩ ይሄዳሉ። ያው እዚህ ጋር 1110 1210 መቶ መቶ እየጨመረ ይሄዳል። ወደ ታች ስንወርድ የመቶ ብዜት ማት መቶ መቶ 1300 አራት መቶ አስር 1510 ወርታች ስንወርድ። ስለዚህ ምንድነው እየጨመረ የሚሄደው መቶ መቶ ቤቶች እየጨመሩ ይሄዳሉ። ወደ ጎን ስንሄድ ደግሞ የአስር ቤት እየጨመረ አንድ ሺህ አንድ መቶ አስር የነበረው 20፣ 30፣ 40፣ 50 እያለ ነው ወደ ጎን የሚሄደው። በጣም ጥሩ ተረዳችሁኝ? ወደ ጎን ስንሄድ በሰንጠረዥ አስር አስር እየጨመረ ነው የምንሄደው። የአስር ቤት እየጨመረ ሲሄድ ወርታች ስንወርድ ደግሞ የመቶ ቤት እየጨመር ይሄዳል ከአንድ ሮው ወደ ሁለተኛ ሮው ስንጨምር ስንወርድ የመቶ ቤት አንድ እየጨመር ሄዳል ማለት ነው እና ምንድን ነው ያደረገው 1350 ሲደመር አራት መቶ 1350 ያውና እዚህ ሲደመር አራት መቶ መቶ መቶዎች ናቸው የጨመሩት ሰው ወደታች አራት ጊዜ እንወርዳለን። ወርታች ከዚህ ጋር መነሻችን ነው። ቆጠራ የምንጀምረው እዚህ ላይ ነው። አንድ ሁለት ሶስት አራት። ስንት ላይ ያረፍን? አንድ ሺህ ሰባት መቶ ሀምሳ ላይ ያረፍን። እዚሁ ጋር አንድ ነገር ላሳያችሁና ሌላው ነው ሲደመር አራት መቶ ከማለት ይልቅስ እንደዚህ ቢልስ ሲደመር አራት መቶ ሀያ ቢልኖሩ ምን ይሆን ነበር አካሄዳችን? ሲደመር አራት መቶ ሀያ አራት መቶ ሀያ ልብ እሺ። መቶ መቶ ወርታች እዚህ ነው መነሻችን። አራት ወርታች አራት መቶ፣ አንድ መቶ፣ ሁለት መቶ፣ ሶስት መቶ፣ አራት መቶ። ከዚያ ሃያ ለን ሃያ ማለት ሁለት አስር አስሮች ማለት ነው። አንድ ሁለት ወደ ጎን ደግሞ ሁለት ጊዜ እንሄድና አንድ ሺ ሰባት መቶ ሰባ ይሆን ነበር ነው። ይህ ስለ ብዜትና በሰንጠረዥ ስለ ማስላት እያሳየን ነው። ስለ መቀነስ ደግሞ አንድ ላሳያችሁ። ተመልከቱ እዚህ ጋር አሁን እዚህ ሰንጠረዥ ላይ ደግሞ የምትረዱት ልብ በሉ ወደ ጎን ስንሄድ መቶ መቶ እየጨመረ ነው የሚሄደው የመቶ ቤት እያደገ ነው የሚሄደው። ይኸውላ አንድ ሺ አንድ መቶ አንድ ሺ ሁለት መቶ አንድ ሺ ሶስት መቶ አንድ ሺ አራት መቶ ወደ ታች ኮሎመን ወደ ታች ስንወርድ ደግሞ የሺ ቤት እያደገ ነው የሚሄደው 1100 የነበረው 2100 3100 4100 5100 6000 የሺ ቤት እና አሁን እዚህ የምትረዱት ወደ ጎን ስንሄድ ማነው እየጨመረ የሚሄደው መቶ መቶ እየጨመረ ሄዳለ ያው 1100 የነበረው 200 300 ወደ ታች ስንሄድ ደግሞ የሺ ቤት እያደገ ይሄዳል እና አሁን እዚህ ጋር ስምንት ሺ ስድስት መቶ ነው። ስድስት ሺ ስንቀንስ መቀነስ ወደኋላ ስለሆነ ስድስት ወደኋላ አንድ ሁለት ሶስት አራት አምስት ስድስት ወደኋላ ስንቀንስ ሁለት ሺ ስድስት መቶ ላይ እናርፋለን። ቀንሱ የተባለው ስድስት ሺ አንድ መቶ ቢሆን ኖሮ እዚህ ካረፍን በኋላ እንደገና አንድ መቶ ወደ ጎን ወይም ወደዚህ ወይም ወደስ ስንሄድ ደግሞ የመቶ እንቅስቃሴ ነው ያለን፣ ብያቸዋለሁ። ስለዚህ 2600 እዚህ ጋር ያርፈናል። እንደገና ወደ ኋላ ስንመጣ 2500 ይሆን ነበር፣ 6100 ቢሆን ኖሮ ቀንሶ የተባል ነው። በዚህ መሰረት ሰንጠረጅ ላይ እንደምናይ ነው ማብራሪያው ግዝ ከዚህ ከታች ከታች ተቀምጠዋል። የመደመሩም የመቀነሱም ያውና አሁን እዚህ መልመጃ ጥያቄዎች፣ መልመጃ ጥያቄ ለዛሬ አንድ ሁለቱን እንሰራና ቀሪዎቹን የቤት ስራ ሰጥቻችሁ እንለያያለን። የሚከተሉትን በቃላችሁ ደምሩ፣ እንዴታ እንዳሰላችሁ አብራሩ ነው የሚለን። የመጀመሪያውን ለምሳሌ አንድ ሺ ሁለት መቶ አስር ሲደመር ሁለት ሺ አራት መቶ ሰላሳ ይህም እንዴት ነው የምናደርገው? እዚሽ ጋር ያለሁት አንድ ሺ ሁለት መቶ አስር እሺ የሺ ቤት ስንት አለ? አንድ ሺ። ከዚህኛው ላይስ ሁለት ሺ። አንድ ሺ እና ሁለት ሺ ሶስት ሺ። በጣም ጥሩ። ከዛ ማን ቀረን? ሁለት መቶ አስር የሚል ቀረን። ከዚህኛው ደግሞ አራት መቶ ሰላሳ የሚል ቀረን። ሶ መቶ መቶዎችን እንደምር። እዚህ ስንት አለን? ሁለት መቶ። ከዚህ ጋር ስንት አለን? አራት መቶ። ሁለት መቶ ና አራት መቶ ስድስት መቶ። በጣም ጥሩ። አሁን ደግሞ አስር አስሮችን እዚህ አንድ አስር አለችን። እዚህ ሰላሳ ማለት ሶስት አስር አለ። አንድ አስር እና ሶስት አስር አራት አስር፣ ያ ማለት አርባ ማለት ነው። ስናነበው ሶስት ሺ ስድስት መቶ አርባ። ለላይ ልምጣ። ሁለት ሺ ስድስት መቶ ሰባ እዚህ ደግሞ ሶስት ሺ አራት መቶ ሃያ ሶ ሁለት ሺ እና ሶስት ሺን አምስት ሺ ብዬ ለያስ እዚህ አራት መቶ ስድስት መቶ እና አራት መቶ አንድ ሺ አንድ ሺ ከእንደገና እዚህ ሰባለኝ እዚህ ሃያለኝ ዘጠና እንደምር አምስት ሺ እና አንድ ሺ ስድስት ሺ ስድስት ሺ ዘጠና ቁጭ ሀመር ኋ ላይ አንድ ሺህ እዚህ ያለኝ አራት ሺህ እዚህ ያለ አምስት ሺህ ዘጠኝ መቶ እዚህ ያለ አምስት መቶ እዚህ ያለ ዘጠኝ መቶ እና አምስት መቶ አንድ ሺህ አራት መቶ። ስለዚህ ስድስት ሺህ አራት መቶ መላይ ስንመጣ አንድ ሺ ከመጀመሪያው ላይ አለኝ፣ እዚህኛውም አንድ ሺ አለኝ። አንድ ሺ እና አንድ ሺ ሁለት ሺ። መቶ ቤት ላይ ስመጣ አራት መቶ አለኝ፣ እዚህ ሁለት መቶ አለኝ፣ ስድስት መቶ ሁለት ሺ ስድስት መቶ ሰላይ ሁለት ሺ እዚህ ሶስት ሺ አምስት ሺ ሶስት መቶ እና ሰባት መቶ አንድ ሺህ አጠቃላይ ስድስት ሺህ እዚህ አራት ሺህ አለ እዚህ አንድ ሺህ አለኝ አምስት ሺህ እዚህ አምስት መቶ አለኝ እዚህ ስምንት መቶ ይሄ አምስት ሺህ ነበር። እሺ አምስት ሺህ እና ስምንት መቶ አምስት መቶ እና ስምንት መቶ አንድ ሺህ ሶስት መቶ 6300 ቶ አጠቃላይ ከዚያ የአስርና የመቶ ብዜት ሰንጠረጅ ወይንም ሞዴሎችን በመጠቀም ደምሩ ይለናል። አንድ ምሳሌ ላሳያችሁና የዚህን እንጨርሳለን። ለምሳሌ 2320 ከ1270 ጋር መደመርን ላሳያችሁ። አሁን ሰንጠረጁ ለጊዜው የዚህ ሰንጠረጅ ስለሌለን ያንን ሰንጠረጅ ስለምጠቀም እንዲህ ብለን እንያዝ። የሺ ቤቱን ቶው ሁለት ሺህ የሚለውን ቶውና ሦስት መቶ ሀያ ብለን እንጠቅም እዚህም አንድ ሺህ የሚለውን ቶውና ሁለት መቶ ሰባ የሚለውን እነያዝ ምን ብቻ ነው የምንይዘው? ሦስት መቶ ሀያ እና ሦስት መቶ ሃያንና ሁለት መቶ ሰባን በሰንጠረጅ ስንደምር ነው የምናሳየው። ያው ሰንጠረጁ አሳያቸው ስለተባለ ነው እንጂ ሰንጠረጅ ሰርታችሁ ለፈተና ጊዜ አይጠቅማችሁ እንድታውቁት ብቻ ነው። 320 እና 270 ሲደመር ላሳያችሁ። እሺ 320 ነን ልንፈልግ እዚህ ጋር አሁንም የሺ ቤቱን እየተውን ነው። 320 ያውና አንድ ሺህ የሚለውን ተው ብያቸዋለሁ። 320 እሺ ሲደመር 270 ወደታች ስንወርድ የመቶ ቤት ነው የሚጨምረው ሁለት መቶ ሰባ ስላለን ሁለት አንድ ሁለት ጊዜ እንወርዳለን። ሰባ ማለት ሰባት አስሮች ማለት ነው። ወደ ጎን አሁን ደግሞ አንድ ሁለት ሶስት አራት አምስት ስድስት ሰባት። አንድ ሺ አምስት መቶ ዘጠና ግን አንድ ሺውን መቶ ስላለብን ማንም ብቻ ነው የምንወስደው፣ አምስት መቶ ዘጠና የሚለውን ብቻ እንወስዳለን። አንድ ሺን እንተው፣ የሺ ቤቱን እንተው ስለተባባል እዚህም ጋር የሺ ቤቱን እየተውን አይደል? የመጣ ነው። በቃ ሶ አምስት መቶ መቀነስ ደግሞ እዚህ ጋር ሁለት ሺ አንድ መቶ ሲቀነስ ስድስት መቶ። ሁለት ሺ አንድ መቶ እንፈልግ ያውና ሲቀነስ ስድስት መቶ መቀነስ ወደኋላ ነው። እዚህ ጋር አሁን ይሄ ሰንጠረዥ የሚያሳየው ወደ ስንሄድ ወይም ወደ ግራ ወይም ወደ ቀኝ ስንሄድ የመቶ ለውጦች ናቸው ብለናል። እና አሁን ሲደመር ስድስት መቶ ቢሆን ኖረ ሁለት ሺ አንድ መቶ እዚህ ጋር ወደ ጎን ስድስት ጊዜ እንሄድ ነበር። ሲቀነስ ስለሆነ ወደኋላ ነው የምንሄደው። ልብ በሉ ሁለት ሺ አንድ መቶ ወደኋላ ስንሄድ ወደዚህ ስለሌለ የዚህ ኋላ እዚህ ጋር ነው የምናገኘው አንድ ሁለት ሶስት አራት አምስት ስድስት፣ እዚህ ላይ እናርፋለን። አንድ ሺህ አምስት መቶ ላይ እናርፋለን። ይህ ነው አሁን። ማሳሰቢያ ልድገምላችሁ ሰንጠረጁን ስለ ብዜት እንድታውቁና በብዜት በመቶ ቤቶች፣ በየሺ ቤቶች እና በአስር ቤት በየግሩፕ በየግሩፓቸው አድርገን መስራት እንዴት እንደምንችል ለማሳየት ነው እንጂ ሰንጠረዥ ሰርታችሁ ፈተና የምትሰሩበት ጊዜ አይኖርም። እነሱ ላይ ጊዜያችሁን ብዙ እንዳታባክኑ ብቻ ምን እንድትረዱ ነው። አሁን እዚህ ጋር ስሰራላችሁ እንደነበረው እዚህ አንደኛው ጥያቄ ላይ በቤት በቤታቸው እየከፈላችሁ መደመር መደመር ከሆነ መደመር መቀነስ ከሆነ መቀነስ። ይችን አየን መሰልኝ አይደለ? አሁን ይችን አየን መሰልኝ። ለምሳሌ ይችኑ ጥያቄ በሰንጠረች ሳይሆን በቤታቸው ብንደምር በቀላሉ እዚህ ጋር ሁለት ሺህ ይለናል እዚህ ጋር ደግሞ አንድ ሺ አለ ሁለት ሺ ና አንድ ሺ ሶስት ሺ ይችነችው ይሄ አካሄድ ነው የሚያዋጣቸው። ይሄን ያዙ። ከዚያ ሶስት መቶ ሚልአለ ዚ እዚህ ደግሞ ሁለት መቶ የሚል አለ ሶስት መቶ ና ሁለት መቶ አምስት መቶ ከዚያ ሀያ አለች እዚህ እዚህ ደግሞ ሰባ ሀያና ሰባ ዘጠና ሦስት ሺህ አምስት መቶ ዘጠና እጥር ያለውን ይሄ ይሻላችኋለው አራተኛውን ጥያቄ ጀምሩና ለእናንተ የቤት ስራ ሰጣችኋለሁ አራተኛውን አምስተኛውን ስድስተኛ ሰባተኛ እነዚህ ጥያቄዎች የቤት ስራ እስኪ እናንተ ሙሏቸው እነዚህን በሚቀጥለው ክፍል ሰራላችሁና እናንተ ግን ሞክሩ የቤት ስራ ነው ከዚያ እስከ አስር ሺህ ያሉ ቁጥሮችን መደመር የሚለውን ርዕስ ደግሞ እንዲሁ እናያለን መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ ላይክ ሼር ሰብስክራይብ ያላደረጋችሁ አድርጉ ወላጅ ቤተሰቦችን አመሰግናለሁ ቻው